የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ከኢዜአ ጋር ባደረጉት ቆይታ በአማራ ክልል ሀገሬ ማፍረስ ተልዕኮ ይዞ የሚንቀሳቀሰው ጽንፈኛ ቡድን ሰላማዊ ዜጎች ላይ ጥቃት በመፈጸም የሕዝብ ጠላት መሆኑን በተግባር ማሳየቱን አንስተዋል። መንግስት ከህብረተሰቡ ጋር በመቀናጀት የጽንፈኛ ቡድኑን የጥፋት ተግባር በመቀልበስ ረገድ ውጤታማ ስራ ማከናወኑንም ተናግረዋል። በክልሉ እየተወሰደ ካለው የህግ የማስከበር እርምጃ በተጓዳኝ ጽንፈኛ ቡድኑ የጥፋት መንገዱን እንዲተው በመንግስት ተደጋጋሚ የሰላም ጥሪ መቅረቡንም ጠቅሰዋል። በዚህም በርካታ ታጣቂዎች የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መመለሳቸውን ተናግረዋል። አሁን ላይም በክልሉ ሁሉም አካባቢዎች በተገኘው ሰላም ከህብረተሰቡ ለተነሱ የልማትና የሰላም ጥያቄዎች ደረጃ በደረጃ ምላሽ እየተሰጠ ነው ብለዋል። አሁን ያለበት ሁኔታ በሁሉም ራቱም አቅጣጫ ብትሄድ ህግ የማስከበር ስራውም የተከናወነ፣ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማሚ ሁኔታ ውስጥ እንዲገኝ የሚያድረግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለያየ በተለየ የጽንፈኛ እና ዘራፊ ኃይል ህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። በሌላ በኩል ጽንፈኛ ቡድኑ ክልሉን የማተራመስ እቅዱ አልሳካለት ሲል መንግስት ሰላማዊ ዜጎች ላይ ጉዳት እንዳደረሰ በማስመሰል የሐሰት መረጃ እያሰራጨ መሆኑን ጠቁመዋል። አሁን ያለው መንግስት በህዝብ የተመረጠና ጠንካራ ቅቡልነት ያለ መሆኑን አንስተው ሰላማዊ ዜጎችን የመጠበቅና በልማት ተጠቃሚ እንዲሆነ የማድረግ ስራን በትኩረት እያከናወነ ስለ መሆኑ ተናግረዋል። የጸጥታ ኃይሉም የህይወት መስዋዕትነት በመክፈል ጭምር የክልሉ ነዋሪዎች ሰላም እንዲያገኙ አይተኬ ሚና ተወጥቷል፣ እየተወጣም ይገኛል ብለዋል። በተቃራኒው ጽንፈኛ ቡድኑ በክልሉ አረጋውያንን የሀገር ሽማግሌዎችንና መምህራንን በማንገላታትና በመግደል ሰላማዊ ዜጎች ላይ ግፍና ሲያቀርቡና ሰቆቃ መፈጸሙን ያብራሩት። ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምፁ በግብሩ እየተለየው ንጹሐንን የሚጨፈጭፍ ሽማግሌዎችን በዳዴ እያስኬደ የሚደበድብና መጨረሻም የሚገል ይህን ኃይል ነው ማውገዝ የነበረበት። ያለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረት ተረቶችን በማንሳት ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት ተረት እንጂ የኢትዮጵያ መንግስት የአገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪልያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል በክልሉ ቀጣይነት ባለው መልኩ ዘላቂና አስተማማኝ ሰላም ለማስፈንም ጥናትን መሠረት ባደረገ መልኩ የጸጥታ ኃይሉን መልሶ የማደራጀትና የማጠናከር ስራ እየተከናወነ ስለመሆኑም ጠቁመዋል። መልሶ የማደራጀት ስራው በሀገር አቀፍ ደረጃ እየተተገበረ ካለው የጸጥታ ተቋማት ሪፎርም ስራ ጋር የሚጣጣምና የተናበበ መሆኑንም እንዲሁ፣ እስካሁን ባለው ሂደትም የክልሉን ጸጥታ ኃይል መልሶ በማደራጀት እየተከናወነ ያለው ሪፎርም ውጤታማ መሆኑን ገልጸዋል። ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ፣ ይህንን ሊመክት የሚችል የጸጥታ ኃይል በአስተሳሰብም በተግባርም በተልዕኮ አፈጻጸም በግዳጅ ስምሪቱ ላይም ምንድናቸው ያሉበት ችግሮች ተብለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውም በሚመልስ መንገድ ከተለያዩ የስራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከመካከልም ያሉ ጥናት ቡድን ተቋቁሞ ላለፉት አራት ወራት ሲሪየስ የሆነ በጣም ዲቴል የሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ በሳይንስም የተደገፈ ጥናታዊ የመነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ ተሸክሞ ወደሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። በክልሉ በሁሉም አካባቢዎች የአፈር ማዳበሪያ ተደራሽ እንዲሆን የጸጥታ ኃይሉ ቀን ከሌት እየሰራ መሆኑንም ተናግሯል። የክልሉ ነዋሪዎች ከመንግስት የጸጥታ ኃይሎች ጎን በመሆን ዘላቂ ሰላምና ልማት ለማስፈን የሚከናወነውን ስራ በማገዝ ረገድ የበኩላቸውን ሚና እየተወጡ መሆኑንም ነው ኮሚሽነር ዘላለም የገለጹት። አንድም ቦታ ማዳበሪያ እንዳይጎልበት ክልሉ መንግስት ከጸጥታ ኃይሉ ጋር ከጀግናው ሀገር መከላከያ ከክልሉ የጸጥታ ኃይል ጋር በመሆን በየቦታው በአግባቡ እንዲደርስ አድርጓል። ለዚህም ነው የተሻለ ምርት በዚህ አመት የሰበሰበው። አሁንም የበልግ ስራዎችን በአግባቡ እየሰራ ነው ያለው። አሁንም ስቲል ማስፈልገውን የማዳበሪያ ማጓጓዝ ስራ እያከናወን ነው ያለ ነው እና ይሄ መቋረጥ የሌለበት ነው። ወደፊትም አይቋረጥም። ልማት ለሁሉ ነገር ቁልፍ ነገር ነው እና ከድህነት የምንወጣውም ከተረጅነት የምንላቀቀውም በራሳችን አቅም መልማት ስንችል ነው እና ይህንን የሚያረጋግጥ ስራ እየሰራ ነው። ህብረተሰቡም ከጎናችን ሆኖ በዚህ ጉዳይ ላይ